ወንዶች ከንፈራችሁ እየጠቆረ ከሚስቶቻችሁ ጋር እየተጣላችሁ በሌላ ነገር እየተጠረጠራችሁ ነው? እንግዲያውስ እኔ መፍትሄውን ይዤላችሁ መጥቻለሁ። ሰላም የዩቲዩብ ቤተሰቦቼ፣ ዛሬ በቀላል ነገር ቤት ውስጥ ሰርታችሁ ከንፈራችሁን እንዴት ማቅላት እንደምትችሉ ይላችሁ መጥቻለሁ። አብራችን ቆዩ። የምንጠቀማቸው ነገሮች ሎሚ፣ ስኳር፣ ማርና ቡና ናቸው። እነዚህ ነገሮች አንድ ላይ በማድረግ ከንፈራችሁ ላይ እያሸን እንጠቀማቸዋለን። አሰራሩን ላሳያችሁ። በመጀመሪያ ሎሚውን እንደዚህ ለሁለት በስላይስ እንቆርጣለን። ከዛ እላዩ ላይ ማር እናረግበታለን። ትንሽዬ ማር እንደዚህ እንቀባዋለን ማሩን። ከዛ ቡና እናረግበታለን። በከንፈራችን በጣም አሪፍ ነው ይሄ። በደንብ ስናሹ ከንፈራችን ላይ በትንሽ ጊዜ ውስጥ ለውጥ እናይበታለን። በተለይ ከንፈራቸው ለጠቆረ፣ እየተሰነጣጠቀ እየደረቀ ለሚያስቸግራቸው። ከዛ መጨረሻ ላይ ከላይ ስኳር እናረግበታለን። ይጣፍጣል፣ ደግሞ ደስ ይላል፣ ማርና ስኳር ስላለ። ከዛ እንደዚህ አድርገን አሁን አንድ ከንፈር የጠቆረ ወንድ አመጣና ስለየ ሞከርኩኝ፣ ያሳያችኋለሁ። ከዛ ሪዛልቱን መጨረሻ ላይ አብረን እናየዋለን። እንደምታዩት እኔ የደረቀና የጠቆረ ከንፈር እንዴት ወደ ሳሙን ሳሙን የሚከንፈር እንደምቀይራ ያሳያችኋለሁ። መጨረሻ ላይ እንደምታዩት እንደዚህ ቀጣል። በደንብ ስለፈገፈግነው ከዛ በኋላ ከፈገፈግነው በኋላ እንዳይደርቅብን መጨረሻ ላይ ቫዙ እንቀባለን። ከቅድምና ካሁኑ በጣም ለውጥ አለው። እና ይሄንን በሳምንት ሁለት ላይ ወይ ሶስት እየደጋገመን እየደጋገብን ብናደርገው ከንፈራችን በጣም ቆንጆ እና ፒንክ ከንፈር ይሆነብናል ማለት ነው ወንዶችዬ፣ ከዚህ በኋላ ከሚስቶቻችሁ ጋር በሌላም ሰውም አትጠረጠሩ። እንደምታዩት ለውጡ በጣም የሚያስገርም ነው። ይሄ በአንድ ቀን ነው እንደዚህ ሆነው እየደጋገማችሁ ደግሞ ብትጠቀሙት ከዚህ የበለጠ ቅላትና ከዚ የበለጠ አሪፍ ከንፈር ይኖራችኋል። ከመጨረሻው ስለተከታተላችሁኝ አመሰግናለሁ። ሌላም እንደዚህ አይነት ቪዲዮዎች እንዲሰራላችሁ ከፈለጋችሁ ሁላችሁም ሰብስክራይብ ማድረግ እንዳትረሱ አመሰግናለሁ።